ውድና የተከበራችሁ የቲክቶክ ክሬተሮች ላይቭ በቪዲዮ ስንገባ የቪዲዮን ባክግራውንድ ከማንፈልገው አይነት ወደ ምንፈልገውና ጥርት ወዳለ የቪዲዮ ባክግራውንድ ለመግባት ስንፈልግ ምንመከተል እንዳለብን ነው የማሳያችሁ። ታዲያ እናንተ ይህን ለተዘጋጀ ያቀረቡላችሁን ቪዲዮ ለእናንተም ለእኔም እንዲጠቅም አስባችሁ ላይክ ፎሎውና ኮሜንት ላይ ሀሳባችሁን በመግለጽ አበረታቱ። ለሌሎች እንዲዳረስ ደግሞ ሼር አድርጉት። ዲዩ በማድረግ ደግሞ ሴቭ አድርጋችሁ ይህን ስቴፕ አንድ ባን ተከትላችሁ ላይቭ ቲክቶክ ላይ በቪዲዮ ስትገቡ ከኋላ የሚታዩ ፊክስቸሮችን፣ ባክግራውንዶችን የምትፈልጉትን የተዘጋጀ ባክግራውንድ እያስገባችሁ እንድትሰሩ ማሳሰብ ነው። ቀጥታ ወደ ጉዳይ አልፋለሁ። የቲክቶክ ላይቭ በተኗ ተከፍታለች። እሷን ተጭነን አንዴ ስንሄድ ላይቭ የሚል አማራጭ ይመጣልናል። እሱን ተጭነን በምንሄድበት ሰዓት ኢፌክትስ ይላል። ከኢፌክቱ ስንነካ ሎድ የሚያደርግል ግሪን ስክሪን አለ። እሱን ተጭኖ እስከሚመጣን ጠብቀውና ቀጥታ ወደ የፕላስ ምልክቷን ነክተን ስንሄድ ወደ ጋላሪ ነው የሚያስገባን። ጋላሪ ውስጥ ገብተን የምኛ የምንፈልገው ለባክግራውንድ የሆናን ያለው ኳሊቲ መርጠን ከኋላ አስገብተን ከፊት ወይ በኋለኛው ወይ በፊተኛው ካሜራ እንዲቀርጽ አድርገን የላይቭ ፕሮግራማችን መጀመር እንችላለን።